ኦብሽ ኦብሽ ይዘም ወይ ነው? እሺ፣ ለምን መጽሐፍ ሰጠኝ? እሺ ብቻ ያለው እኮ ጋይስ፣ ዛሬ ጉድ ተፈጥሮላችኋል። ንዝሙ እንግዲህ ማለት ነው። ጉድ በል ጎንደር፣ ይሄኔ ነው ማለት ነውና ልጅ ታምን ነው እዛ። አሁን እንኳን በእኔ ምክንያት ነው፣ ፌንት ነቅሎ አብርሽ ሆስፒታል የገባ ቡላ። እንኳን ምንም አክል እኮ ቅንጣት አክል ራሱ እኮ አልደነገጠችም ሄርሜላ ማለት ነው። አሁንም ራሱ በቃ ትሻ ትተሻሸበታለች ማለት ነው። አረ ሄርሜላ ትንሽ ፈሪ፣ አረ ሄርሜላ ትንሽ ፈሪ በስመ አብ፣ እናንተ ትናንትና አብርሽ ደንግጦ ሆስፒታል እንደገባ ብዙዎቻችን አይተናል ማለት ነው። እሱን ደግሞ ምክንያታዊ የሆነችው እንግዲህ ወይዘሮ ሄርሜላ ታደሰለች ማለት ነው። እባክን አፍቅሬ፣ አሁንም ራሱ እባክን አፍቅሬ አለው። እባክን ፍቅሬን ስላልተቀበልክ ነው ራስን ሳልተው ወዘተ እያለች ነው ማለት ነው። ሄርሜላ ትንሽ እንኳን ሼም የላትም ማለት ነው። አይናውጪ ማለት ነው። እና ቤተሰብ ለዚህ ሁሉ መልስ እንግዲህ ሩታ ዝምቷን ሰብራለች ማለት ነው። ዝምቷን ሰብራለች ከእህቷ ጋራ ቪዲዮ ሰርታለች። እህትየዋን ደግሞ ራሷን ሄርሜላ አክስቷ ማለት ነው። የሄርሜላ አክስት ገኒ ማለት ነው። በሕግ ሄዳበታለች ይህን ነገር ማለት ነው። ማን ነው የምትከሰው? ከሄርሜላ ጋራ ያሉ ወጣቶች ማለት ነው። ትዳር በትዳር ላይ እንደማይፈቀድ ያውቃሉ ማለት ነው። ግን ደግሞ አብርሽ በቃ አንተ የማይገባ ቦታ ነው ያለው። ከሩታ ጋራ ተለያይ። ማን ያጋባቸው ማን ይለያያል? አንድ ሁለተኛ ደግሞ ዕቃ ዕቃ ጨዋታ ነው እንዴት ትዳር ሄርሜላ ራሱ በህግ መጠየቅ አለባት ማለት ነው። በፖሊስ ቁጥጥር ስር ሁላ በህግ መጠየቅ አለባት ሄርሜላ ማለት ነው። እንግዲህ ሄርሜላ የጥሪ የወረቀት የፖሊስ ወረቀት ጥሪ እንደ ደረሳት የሆነ ቪዲዮ አይቻለው። አይ ካላችሁ አምጥቼ ነው ማሳያችሁ ማለት ነው። ቤተሰብ እና ሄርሜላ ትዳር በትዳር ላይ ትዳር በትዳር ላይ ደርበኝ እያለች ነው። አንድ ሁለተኛ ደግሞ ባለትዳር ወንድ ራሱ ማማገጥ ራሱ በወንጀል ትከሰሳለች። አብርሽ ደግሞ ራሱን ስቶ ይህንን ነገር መቼም አስቦ የማያቅ እንደ እህት ትስራ ትለወጥ ባለበት እንግዲህ እሷ ቆፍራ ቆፍራ ቆፍራ ቆፍራ ማለት ነው። እንደ እህትና ወንድም ቢታዩም እሷ የቅልጥ ጠለ ፍቅር ውስጥ ገብታለች ማለት ነው ልጅቷ ማለት ነው። እና ትዳርህን በትነ እኔ አግባኝ እያለች ነው ማነው ኤርሜላ በአሁን ሰዓት ላይ ማለት ነው፣ ብዙዎቻችን እንዳየ ነው፣ ብዙዎቻችን እንደታዘብ ነው ማለት ነው። እና ይህንን ነገር እንግዲህ የሩታ አክስትም የሩታ እህቶችም ጣልቃ ገብተውበት ነበረ ማለት ነው። እና ግን ደግሞ አብርሽ ልትለየው አልቻለችም። አብርሽ ያለበት ቦታ ሄርሜላ አለች ማለት ነው። እና ኤርሜል አብርሽ የሆነ ቦታ መሄድ የለበትም እንደ ኤርሜላን ለመሸሽ በቃ የሆነ ፕሮግራም ቦታ መገኘት የለበትም። እንዲ ያለበት መፍቱ ነው ማለት ነው። ግን ስሷ እያነፈነፈች ትመጣለች ማለት ነው ወይዘሮ ሄርሜላ ማለት ነው እና ለዚህ ሁሉ ተጠያቂ አብርሽ መታመሙ፣ ሆስፒታል መታመሙ፣ ሄርሜላ በህግ መጠየቅ አለባት፣ በፖሊስ መያዝ አለባት ነው የምለውን ማለት ነው። ለምን ሩታም ራሱ ለምን ዝም እንዳለች አላቅም ብቻ ማለት ነው። ፈቃደኛ ነች በነገራችን ላይ ሩታ ሲጀምርም አልፈልግም ብለዋለች አብርሽም ማለት ነው። ግን ደግሞ አብርሽ አልፈታትም እርጉዝ በነበረችው ሰዓትም ጀምሮ ፍታኝ ፍታኝ ፍታኝ ፍታኝ ብላ የጥሪ ወረቀት እያመጣችለት ብዙ ቀለታ፣ አንድ ቀለታ ቀዳዶባት ጥሎባታል ረጅም ጊዜ ማለት ነው። እና አሁንም ራሱ ሄርሜላ አንተም ልጅ አለ፣ ከኔም ልጅ አለኝ፣ በቃ ልጅ አይገድበንም አንተም የኔ ልጅም አንድ ላይ እናሳድጋለን እያለች ነው ማለት ነው። ግን ደግሞ ሩታ ይሄንን ነገር ትፈቅዳለች ወይ አላቅም ማለት ነው። ልፈቅድ ላፈቅድን ትችላለች ማለት ነው። ልጅን አላሳይም ብላ በቀ ተበርግጥ አባረዋለች ማለት ነው እና አብርሽ በዚህ ሰዓት ላይ ብዙ ጭንቀት አለ። የልጁ ጭንቀት አለ። ልጁ እያየ አይደለም ሔርሜላ ደግሞ ያልጠበቀው ነገር አለችው፣ አፈቅረሃለሁ አለችው። ሩታ ጋር ደግሞ በጣም ሩታ የበፊቱን ያደረገቻቸው ነገሮች አሁን በጥፍ በቀል እየተበቀለችው ነው ማለት ነው። አብርሽም በልጁ እየተበቀለችው ነው ማለት ነው። ልጅህን አላሳይም ልጅህን አታይም እያለችው በጣም እየከለከለችው አብርሽ እንግዲህ በዚህ በዚህ ጭንቀት ሲደራረብበት እንግዲህ ዶክተሮቹም እንዳሉ አትጨናነቅ ነው ያሉት ማለት ነው። አብርሽ ሲጨናነቅ ብዙዎቻችን ከአብርሽ ጋር የቆየን እናውቀዋለን ማለት ነው። ራሱን ይስታል ሆስፒታል ነው የሚገባው ማለት ነው። በጣም ጭንቀት አይችልም አብርሽ አምሮ ማለት ነው። እና አብርሽ በአሁኑ ሰዓት እንግዲህ ከሆስፒታል ወጥቶ ወደ ቤቱ ተመልሰዋል ማለት ነው። ቤተሰብ የአብርሽ ወዳጆች የሆናችሁ ግን ደግሞ ሩታ ጭካኔዋ በስመ አብ ለምንድን ነው ሲሄዳ ማጠይቀው ምንም ክፉም ቢሆን ደግም ቢሆን እኮ የልጁ አባት ነው ማለት ነው። እና ሩታ በጣም ጨካኝ ነሽ ማለት ነው። ለምን ሆስፒታል ሄደሽ አትጠይቂው? ምን ችግር አለው? የልጅሽ አባት አይደል እንዴ? ዛሬ ስለተጣላችሁ ነው? ለልጅሽ ይኑር ክፉ የሚሆን ደግ የሚሆን ለልጅሽ ይኑር ይጠቅማል ማለት ነው እና አብርሽ በእርግጥ አፍቅሯታል ማለት አይደለም። ሄርሜላ ሄርሜላ ነች። አብርሽን ያፈቀረችው ሄርሜላ ነች፣ የጠየቀችው የመጠየቅ መፍትን ቢኖራትም ግን ደግሞ ብልግናም ጭምር ነው ለምን ልጅ እንዳለው ሚስት እንዳለው ስለምታውቅ፣ ማለት ነው። ይሄ ብልግና ነው ሄርሜላ ማለት ነው። ግን ደግሞ አንቺ ሄደሽ መጠየቅ ነበረበች ሩታ፣ እውነት ለመናገር ማለት ነው። እንደዚህ ማድረግ የለብሽም ነበር። አዎ እውነት እውነት ነው፣ አቃቅ ነው። እና የፈለገ አክል እሱ ያልሆነ ቦታ ተገኝተዋል ብለሽ፣ አንቺን ደግሞ ተባብረሽ ከእሱ ጋር ከሄርሜላ ጋር ለሄርሜላ እኮ ውሰጂ ብለሽ እኮ ነው የፈቀርሽላት በቃ ማለት ነው። ባህረ ነጥብ ውሰጂ ብለሽ ነው እኮ የሰጠሻት ማለት ነው። ለምን ቢያንስ ፌንት ነቅሎ ራሱ ራሱ ስቶ ሆስፒታል አክል ገብቶ አንቺ ሄደሽ ለምንድን ነው ሲያልጠየሽ? ይሄ ነገር ጥያቄ ፈጥሮብኛል ማለት ነው። ቤተሰብ አይደል ይፈለጋል? አክል በመካከላቸው እኮ ልጆች አሉ ማለት ነው። በእርግዝና ሰዓት ላይ ያደረጋት ነገር አብረሽ ትክክል ነው ማለት አይደለም፣ ግን አሁን መበቀል የለባትም። ልጁንም እሷ ብቻ አልወለደችም፣ ሩታ ብቻ አልወለደችም። ልጁ የሁለታቸው ነው። የማየት መፍት አለው የመውሰድ መፍት ባይኖረውም ማለት ነውና አሁንም ቢሆን ሩታ በኋላ በእውነት አብርሽ ሔርሜላ በእጁ በእጁ ካላስገባች ምን አለች፣ መሲ ትላላችሁ ጠብቆ ማለት ነው። ሔርሜላ የቆፈረችው ጉድጓድ ውስጥ አሁን ደግሞ ሩታ አለች የምትገባበት ማለት ነው። በኋላ ኡኡ ብትይ እኛ